እንደተለመደው ዛሬም በታሪክ መጥቻለሁ ማለት ነው። ማን ነው ታሪክ ደስ ሚለው እንደኔ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤት ሰዎች በእያላችሁበት የአላህ ዝመት ራመከናን ተገዩን እያልኩ ዛሬ ደግሞ ጃእፈር ኢብኑ አቡ ጣሊብ ክፍል ሁለት ይዤ መጥቻለሁ ማለት ነው። እንግዲህ ክፍል አንድ ላይ የቁረይሽ ግፈኞች የአማር አበልን አል አስነን አብዱላህ አበል አሚርን ቢያን በመወከል በርካታ ስጦታዎች ጋር ወደ ንጉስ ሳቱ ላኳቸው የሚል ነበር፣ የመጨረሻው መስመር አካባቢ የሆነ ነው። ዛሬ ደግሞ ክፍል ሁለት ይዤ መጥቻለሁ ማለት ነው ከዛም ለቤቱ ግን አዲስ የሆናችሁ ላይክ ሸር አድርጉ ማለት ነው። ኢትዮጵያ እንዲደርሱ ለስጦታ ያመጧቸውን ንብረቶች ለሰሳቱ በመለገስ በንጉስ መሬት የሚንቀሳቀሱ አመፀኛ ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዞላቸው ያይኮንኑታልን በህዝባችን መካከል ሁከትና መከፋፈልን ፈጥረዋል ንጉሴ ስናጋገር ስለ ሃይማኖታቸው ምንነት ሳይጠይቋቸው እንዲያስረክቡት ጎትቶታል። የተከበሩ የህዝባችን መሪዎች ስለ እነሱ ሆነ ስለ ሃይማኖታቸው ከሁሉም በላይ ያውቁ ያውቃሉ አሏቸው። እነሱም ተስማሙ። አምርና አብደላህ በስጦታቸው ለተደሰተው ነጃሽ ንጉስ ሆይ ረኩሳን ወጣቶችን ከኛ አምልጠው ወደ ግዛት መጥተዋል። እኛም ማርሶም የማናውቀውን ሃይማኖት ይከተላሉ። በወላጆቻቸው እና በህዝቦቻቸው ላይ ያመፁ አልነጋጮች እንድትመለሱልን የተከበሩ መሪዎቻችንን ልከነዋል ሲሏቸው፣ ንጉሱ ወደ ሳቱ ዞረ። ዞር ብለው ሲመለከቷቸው ንጉሶ እውነታቸውን ነው የተናገሩት። በህዝባቸው ላይ ምንም ፈጽመው እንደመጡ ስለሚያውቁ ለፍትሀዊ ፍርድ ወደ እነርሱ ይላኩዋቸው አሉ። በአስተያየታቸው የተቆጡትን ንጉስ ነጃሽ በፈጣሪ ሆንብኝ፣ ለምን እንደተወነጀሉ አራሴ ሳጣራ አሳልፌ አላስረክባቸውም። እነዚህ ሁለት ሰዎች የሚሉት እውነት ከሆነ አሳልፌ ይሰጣቸዋለሁ፣ ካልሆነ ሆነ ግን የእኔን ጥበቃ እስከፈለጉ ድረስ በእኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞችን ለችሎት እንዲቀርቡ አዘዙ። ሙስሊሞችም ከመሄዳቸው በፊት እነሱ ወክለው ጃዕፈር ኢብኑ አቡ ጧሊብ ራዲየላሁ አንሁ ብቻ እንዲናገሩ ተስማሙ። በንጉሱ ቤተሰብ መንግስት፣ ጳጳሳት የሚያምር አረንጓዴ ልብስና ማራኪ ቆብ ደፍተው ከንጉሱ ወንበር ግራ ቀኝ ቁጭ ብለው ሙስሊሞች ግቡ። ቁረይሾች ቦታቸውን ይዘው ነበር። ንጉሱ መጡ። ቀሳውስት፣ ጳጳሳት፣ ቁረይሾች ወዘተ ከመለስባቸው በስተቀር ሁሉም ለንጉሱ አነሱ። ንጉሱ ሙስሊሞችን ለምን የክብር ሰላምታ እንዳንሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናስ ጎበስ ህዝባችንን በማለት ነበር በታሪክ የማንረሳው ቃል ጃዕፈር ረዲየላሁ አንሁ የመለሱት። ንጉስ በመንገርም ለመሆኑ ከህዝቦቻችሁ ጋር ሆድና ጀርባ ያደርጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም? በማለት ጠየቀ። ጃዕፈር ረዲየላሁ አንሁም ወደፊት አረብ በማለት በቅንልሳን የመካሰውን ሁኔታ የእስልምና የረሱል ሚና ቁልጭ አደረጉ አቀረበ። እንዲህ ነበር ያሏቸው ንጉሶይ፣ በድንቁርና በምግባር ብልሽነት የተዘፈቀን ጣኦት አምላኪ የሞተ እንስሳ ተመጋቢ አሰቃቂና አጸያፊ ስራዎችን የሚፈጽመው ዝምድና የምንቆርጥ እንግዳ የምናስከፋበት ሕዝቦች ነበርን። ኃይለኛውም ደካማውን የሚዘነንብበት ሁኔታ ነበር። በዚህ ሁኔታ ላይ እያለን አላህ ማንነቱን ቤተሰቡንና እውነተኝነቱን የማንከደው መልእክተኛ ላከ። እሱም እውነትን ብቻ እንዲናገር ውለታችንን እንድናክበር ለዘመድ መልካም እንድንውል ጎረቤቶቻችንን እንድንረዳ ከተከለከሉ ነገሮች ሁሉ እንድንርቅ ያለ አግባብ ደግሞ ከማስፈሰስ እንድንታገድ ከልብና ተግባሮች እን እንድንደርቅ በውሸት እን እንድንመሰክር የሙት ልጅ ሀብት አጭበርብረን እንድንወስድ የንጹሕ ሴቶች ስም እንድናጠፋ በሀሜት ቁርአን፣ እንዳለውስ በአላህ ሳናገር እነሱ ብቻ እንድንመለከት ሶላት እንድንሰግድ አዘዘን። ያዘዘንን በመስራት ከለከለልን ነገር በመከልከል ከእሱ ከአላህ በመጣልን መልእት እመን። ክቡር ንጉስ ሆይ፣ ህዝባችንን አሰቃየን፣ ሃይማኖታችንን ክደን፣ ወደ ድሮ አጸያፊ ጣዖት አምለከት እንድንመለስ ለማድረግ አሰቃቂ ቅጣቶችን ፈጽሙብን ጨኮን ህይወታችንን መምራት አቃተን የእምነታችን ግዴታዎች ማከናወን ተሳነን ለዚህ ነው ሀገራችን ጥለን በመሰደድ ከሁሉም በፊት እርስዎን መርጠን በመሬት በፍትህ በሰላም ለመኖር የመጣ ነው ለሁለተኛ ጊዜ ሙስሊሞች ለፍርድ ቀረቡ የክፍል ሁለት የኢብኑ የጃፈር ኢብኑ አቡ ጣሊብ ታሪክ በዚህ ይጠናቀቃል ማለት ነው። ክፍል ሶስትን ይዤ እስከምመጣ በዚሁ እሰናበታችኋለሁ ማለት ነው። እንግዲህ ጃፈር ኢብኑ አቡ ጣሊብ የነ ደስ የሚል ታሪካቸውን ደግሞ በቀጣይ አብረን እምናየው ይሆናል ይሆናል ማለት ነው። ቀጣይ ክፍል ደግሞ አብረን እናያለን። አሁን ላይ እንግዲህ ክፍል እዚህ ደርሰናል ማለት ነው። ሁላችሁም ላይክ ሸር እያደረጋችሁ ግን ቤቱን አጠናክሩኝ ማለት ነው። እላ ስባን ታለው ወጥቶ ከመቅረት ሁሉ ይጠብቀን ይጠብቃችሁ እያልኩ ከዚሁ እሰናበታለሁ። አላ ይጠብቀን እና እስኪ አንድ ነገር ልበላችሁ። ከሰዎች ጋር ያለሽ ተስፋ ባለቀ ጊዜ ሙሉ ትኩረትሽ ወደ ጌታሽ ወደ አላህ ሱብሓነሁ ወተዓላ ታረጊያለሽ። ልክ የኔ የእርሱ አብሮነት ከማንም ሲያበቃቃሽ እውነተኛ ተስፋ ከእርሱ ሸሸትም ወደ እርሱ እንደሆነ ትገነዘብ ያለሽ አላህ ባሪያውን በቂ አይደለም? እንሻ አላህ በዚህ ላይ ነፍሴ ፈራሁልሽ። ምን ልን ነው ፈራ ሆነን ሲሸክመን መንደር ምን ሊወጣን ነው? ጨለማው ብርቱ በሆነ መሬት ውስጥ ስንቀብር ከዚያም ከሞት ተንቀሳቅሰን ስንጠየቅ ምን ብለን ልንመለስ ነው? በዱንያ ስንሰራ ነው ጥሩ ተግባር አላህ። እንግዲህ ሁላችንንም እህት እርካሽ አይደለችም። አዎ እህት ርካሽ አይደለችም። አግብተሽ ፈታሽ ማለት ወይም እድሜሽ ገፋ ማለት ወይም ሰው በዘር ተሽተሽ ማለት አንቺ አንቺ የተጠላ ዕቃ ነሽ ርካሽ ነሽ ማለት አይደለም በፍጹም ርካሽ የምትሆኚ የአላህ ትእዛዝ አልተገብር ብትቲ ከትእዛዙ ስታፈነ ግጭ ብቻ ነው ስለዚህ አንቺ ለዲነሽ ፈልገሽ ሳይሆን ለብርሽ ብሎ ከሚጠጋሽ ሰው ጋር አንቺ እንደማይፈልገሽ እያወቅሽ ሁሉ ጋር ሰጥቷ የለኝም ከዚያ ሰው ቢሆን ምኑ አትበየ አላህ እርዚቅ ሰፊ ነውና፣ ከአላህ ጋር ያለሽን ቀረቤት አጠናክሪ፣ ነገሩ ያሳምርልሽ። ጥሩ ባል የሚገኘው ወይም ጥሩ ሚስት የምትገኘው በብር በዘር በሌሎችም አይደለም። ጥሩም ባል ማግኘት የምትችዩ፣ ጥሩ ሚስት ማግኘት የምትችዩ አላህ ሲረዝቅን ብቻና ብቻ ነው። አላህ ስብሀን ወታላ እርዝቃችንን ሁሉ ይሙላልን። ውዶች ይ እንግዲህ ከጉዳዩ አሳሳቢ አንጻር ለእህቶች የሚስተላለፍ መልእክት ነው። መልእክቱ መጨረሻ ዘመን ላይ ወንዶች በጣም አናሳ እንደሚሆኑ ሴቶች ደግሞ ቁጥራቸው ከወንዶች ቁጥር እጥፍ ጥፍ እንደሚሆኑ ተናግረዋል። በአሁኑ ሰዓት ደግሞ ጅማሩ ኢትዮጵያ ነው። የሴቶች ቁጥር ከወንዶች በልጧል። ነቢያችን ሰለላሁ ዐለይሂ ወሰለም በተነቡት ትንቢያት መሰረት እየተቃጡ ሊሄዱ የዲን ሰው ከመጣልሽ ወዲህ ወዲያውኑ እያልሽ እንዳትይ፣ አታማርጪ፣ ተቀበይ ብለዋል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወሰለም እና ውዶች የቪዲዮ ቪዲዮ ላይክ፣ ሼር አድርጉ። በቀጣይ ፓርት ደግሞ እመጣለሁ። ባይ ባይ። እወዳችኋለሁ። አላህ ይጠብቀን። ባይ